ከህንዳዊ ቤተሰቦቹ በዩጋንዳ የተወለደው አዲሱ የኒውዮርክ ከንቲባ ዞህራን ማምዳኒ ጉዳይ ብዙ እያነጋገረ ነው። የ34 ዓመቱ ሙስሊም ደቡብ እስያዊ የኒውዮርክ ተመራጭ ታኅሳስ 23 በይፋ ስልጣን ተረክበው ኒውዮርክን በከንቲባነት መምራት ይጀምራሉ። ከዛ በፊት ግን ፕሬዚዳንት ትራምፕን ጨምሮ ሪፐብሊካውያን ወኪሎች ማምዳኒ በህዝብ ቢመረጡም ከንቲባ ሆነው ለመስራት የማያስችላቸውን ብዙ ስህተት ሰርተዋል ብለው እየከሰሷቸው ነው። ከምርጫው በፊት ዞህራን ማምዳኒን ኮሚኒስት እያሉ ሲጠሯቸው የነበሩት ፕሬዚዳንት ትራምፕ ነገሩ እየገፋ ሲመጣ እሱ ከተመረጠ የፌዴራል መንግስቱ ለኒውዮርክ የሚሰጠውን የገንዘብ ድጋፍ አስቀራለው፣ የብሔራዊ ዘብ ወታደሮችንም እልካለው ሲሉ አስፈራሩ። ህዝቡ ወጣቱን ዞህራን ማምዳኒን ከመምረጥ ግን አላገደ እንዲያውም ተጨማሪ አቅም ሆናቸው። አሁን ደግሞ ማምዳኒ የአሜሪካ ዜግነትን ያገኙበት መንገድ ትክክል አይደለም፣ ዜግነታቸው ሊሰረዝ ይገባል የሚል ዘመቻ ተከፍቶባቸዋል። ይህ ዘመቻ አሁን ጎልተው መሰማት ቢጀምርም መነሳት የጀመረው ግን ዞህራን ማምዳኒ ዴሞክራቶቹን በመወከል በእጩነት ይቀርባሉ መባሉን ተከትሎ ነበር። ሪፐብሊካዊው የቴኔሲ ወኪልና የምክር ቤት አባሉ አንዲ ኦግለስ ዞህራን ማምዳኒ ዜግነት ለማግኘት ዋሽተዋል ሲሉ ይከሷቸዋል። ከዛም ውጪ ስማ የአሜሪካ ጠላት ከሆኑ አሸባሪ ቡድኖችን ከመደገፍ ጋር አገናኝተውም ያነሱታል። በዚህ ጉዳይ ላይ ምርመራ ተደርጎ ማምዳኒ ጥፋተኛ ሆነው ከተገኙ ወደ ትውልድ ሀገራቸው ዩጋንዳ በሚበረው የመጀመሪያው አውሮፕላን አሳፍራችሁ ላኳቸው ሲሉ ተናግረዋል። የቀድሞው የአቋማሪ ድርጅት ስራ አስፈጻሚ የአሁኑ ሪፐብሊካዊ የፍሎሪዳ ወኪል የምክር ቤት አባል ራንዲ ፋይንም ተመሳሳይ ክስን ከሚያቀርቡት ውስጥ ናቸው። እሳቸው አንዳንዶቹ የአሜሪካ ዜጋ ለመሆን መሀል ላይ የሚፈጽሙ ሰዎች በግልጽ ግን ተግባራቸው ቃል የሚገቡለትን ሀገር ማጥፋት ሊሆን ይችላል ይላሉ። ይህ ንግግራቸው ዞራን ማምዳኒን ለማጥቃት የተሰነዘረ ነው። ብዙዎች ከዚህ ሁሉ ጀርባ ያለው የዞራን ማምዳኒ ትውልዳቸው፣ ቤተሰባቸውና ሃይማኖታቸውን የተመለከተ ጥቃ እና ጥላቻ መሆኑን ያነሳሉ። ይህ ሀሳብ በምርጫው ሂደት ሁሉ ሲነሳ እንደነበርም ያስታውሳሉ። ተፎካካሪያቸው የቀድሞው የኒውዮርኩ ከንቲባ አንድሪው ኮሞም በቅስቀሳ ወቅት ይህንኑ ሀሳብ ዞህራን ማምዳኒን ለማጥቃት ደጋግመው ሲያነሱት እንደነበር ይታወሳል። ፈጣሪ ከሌላ ናይን ኤለቨን አይነት ጥቃት ይጠብቅን። አስባችሁታል? ማምዳኒ ወደዚህ ወንበር ቢመጣ ሌላ ችግር ነው የሚከሰተው። ይህን አስባችሁታል? የቴኒሲው ተወካይ አንዲ ኦግለስ መረጃን በመደበቅ ማምዳኒ ፈጽመውታል ከሚሉት ጥፋት በተጨማሪ ሰውየው በአስተሳሰባቸውም የአሸባሪነት መንፈስ ያላቸው ስለሆኑ እንዲህ አይነቱ ሰው በአሜሪካ ትልቋን ከተማ በከንቲባነት መምራት የለበትም የሚል አቋምንም ያነሳሉ። የዜግነት ሂደቱን የሚመሩትና የሚከታተሉት የኢሚግሬሽን የህግ ክፍል ኤክስፐርቶች ግን ከምክር ቤት አባሎቹ የሚቀርበውን ክስ የሚደግፍ ነገር እስካሁን አላየንም ይላሉ። ጀረሚ ማክኪኒ የኢሚግሬሽን ጉዳይ የህግ ባለሙያ

እሳቸው የተባለውን የሚያረጋግጥ ምንም ማስረጃ እስካሁን የለም ሲሉ ያስረዳሉ። የምክር ቤት አባሎቹ ከሚያቀርቡት ክስ አንደኛው ማምዳኒ የዲሞክራቲክ ሶሻሊስት አስተሳሰብን የሚከተሉ መሆናቸውን እንዲሁም የፓርቲ አባልነታቸውን በዜግነት ማመልከቻው ፎርም ላይ አላሰፈሩም የሚል ነው። የሕግ ባለሙያዎቹ ግን ዜግነት ሊያስከለክል የሚችለው የኮሚኒስት ድርጅት አባል መሆን እንጂ ማምዳኒ የሚገኙበት ፓርቲ በሕግ የሚያስጠይቅ ስላልሆነ መረጃውን ሳይሞሉ ቀርቶ ቢሆን እንኳን ተጠያቂ የሚሆኑበት የህግ አግባብ የለም ብለዋል። በኒውዮርክ የሚገኘው ደ ኒውዮርክ ያንግ ሪፐብሊካን ክለብ የሚሰኘው ከ18 እስከ 40 ዓመት ያሉ የሪፐብሊካውያን ፓርቲ አባሎችን የሚይዘው ድርጅት ደግሞ የአሜሪካ ጠላት የሆኑ አማጺ ኃይሎችን መርዳትና ማገዝ የሚለውን አንቀጽ በመጥቀስ የዞህራን ማምዳኒን ስም የሐማስ ደጋፊ ከሆኑ ቡድኖች ጋር ያነሳሉ። ይህ ሁሉ የቀረበባቸው ያለው ክስ ግን አቅም ኖሮት ለመታየት የኮንግረሱን ሁለት ሶስተኛ ድምፅ ማግኘት ይኖርበታል። ያ ደግሞ የመሳካቱ ነገር የማይሆን አይነት ነው ተብሏል። ዞህራን ማምዳኒ በዩጋንዳ ካምፓላ ተወልደው በሰባት ዓመታቸው ወደ አሜሪካ መጓዛቸውና ከሰባት ዓመት በፊትም በጎርጎሮስያኑ 2018 የአሜሪካ ዜግነትን ማግኘታቸው ይነገራል። የሕግ ባለሙያዎቹ አንድ ህጋዊ የነዋሪነት ደረጃ ወይንም ግሪን ካርድ ያለው ሰው ለአሜሪካ ዜግነት ለማመልከት ለአምስት ዓመት በአሜሪካ መኖር ወይንም የአሜሪካ ዜግነት ካለው ሰው ጋር ጋብቻ ከፈጸመ ደግሞ ሶስት ዓመት ብቻ እንደሚጠበቅበት በማንሳት ዞህራን ማምዳኒ ሁሉንም መስፈርት አሟልተው አልፈው የአሜሪካ ዜጋ ለመባል መብቃታቸውን አብራርተዋል። የሪፐብሊካኑ ሩጫ ግን ይህንን ግፊት በማድረግ ዞህራን ማምዳኒ ጥፋተኛ ሆነው ከተገኙ በፍርድ ቤት የአሜሪካ ዜግነታቸው ተነጥቆ ወደ አሜሪካ ነዋሪነት ወይንም ግሪን ካርድ ባለቤትነት ዝቅ እንዲሉ ማድረግ ነው። ያንን ማድረግ ቻሉ ማለት ደግሞ በከንቲባነት መፎካከራቸውን በራሱ ፉርሽ ያድርገዋል። እናም የተመኙትን የከንቲባነት ቦታ ሳያገኙ ይቀራሉ የሚል ነው። ዞህራን ማምዳኒ ከመነሻውም ቢሆን ሲነሳባቸው የነበረውን ተቃውሞና አሁን እየቀረበባቸው ያለውን ክስ ሁሉ መነሻው ከመጣሁበት መንገድና ከሃይማኖቴ ጋር የሚገናኝ ጥላቻ ነው ሲሉ ይገልጹታል። የምቀይረው ማንነት አይኖረኝም ሲሉ ይከራከራሉ። በጥላ ውስጥ ሆነን ተሸፍነን መቆየት ወይንም በጋራ ሆነን ወደ ብርሃን መውጣት ነው ምርጫችን። የሁሉ ሙስሊም ህልም እንደ ማንኛውም የኒውዮርክ ነዋሪ መታየት ነው። ለዘመናት ሲነገረን የኖርነው ከዛ በታች እንደሆንን ነው። በምናገኘው ትንሽ ነገር እንድንረካ ነው። ይህ ከዚህ በኋላ አይኖርም። እኔ ማንነቴን አልቀይርም። እንዴት እንደምበላ ወይንም የኔ ብዬ የምጠራውን እምነቴን ሁሉ አልቀይርም። ተጽዕኖና ግፊቱ ቢበረታም ሂደቱ ግን ዞህራን ማምዳኒ ታህሳስ 23 ወደ አዲሱ ቢሯቸው እንዳይገቡ አያደርጋቸውም የሚሉ ትንታኔ አቅራቢዎች፣ ከዛ በኋላ ግን በአሜሪካ ፖለቲካ ውስጥ የየዕለት ትኩስ ወሬና የመገናኛ ብዙሃን ቀዳሚ ጉዳይ የትራምፕና ማምዳኒ ሽኩቻና ምልልስ ሆነው መቀጠሉ አይቀርም ብለዋል።